ሰላም፣ ሰላም ጤና ይስጥልኝ። እንዴት ናችሁ? በሚሊዮን የምትመለከቱኝ የተከበራችሁ የተወደዳችሁ ተመልካቾቼ አላችሁ? ደህና ናችሁ? ዛሬ እንግዲህ ሚዲያ ላይ አንድ የታዘብኩት ነገር ሀሳብ ልሰጥበት ማለት ፈልጌ ቆይቷል ግን! አልተመቸኝም ምንም ቪዲዮ ለመስራት። እስቲ ዛሬ የተሰማኝን ነገር ልተንፍሰው ብዬ መጣሁኝ ማለት ነው። እሱም ደግሞ ምንድን ነው? በአኑሻ ምክንያት ነው። የአኑሻ ዩቱዩብ በተደጋጋሚ ተዘጋብኝ እያለ ከዚህም በፊት ሲያወራ ሰምቸዋለሁ አኑሻ ማን ነው እንዴት ነው ያወቅኩት የሚለውንም አብራራላቸዋለሁኝ ለምን እንዴት ዩቱቡ ይዘጋበታል የሚለውም ነገር ለእኔ ጥያቄ ፈጥሮብኛል እና በቅድሚያ ይህንን ቪዲዮ የምታዩ ሰዎች ለእኔም ላይክ ሼር አድርጉት ፕሊስ ቪዲዮዬን ማለት ነው እባካችሁ ምንም አይቆጥርባችሁ እና ምንድን ነው አኑሻ እንግዲህ ያው እኔ የማውቀው ሚዲያ ላይ ነው። በተለያየ ግሩፕ በዩቱብ የተነሳ የተለያየ ቦታ እንገጣጠማለን እና ዩቱብ የተዘጋብኝ ይላል በነገራችን ላይ፣ የእሱን ታሪክ ያላወቃችሁ የራሱ የዩቱብ ቻናል ላይ ገብታችሁ የእሱን ታሪክ ማወቅ ትችላላችሁ። ብዙዎቻችሁም ታውቁታላችሁ ብዬ አስባለሁ። ሊበረታታ ነው እንጂ ዩቱቡን ሊዘጋበትም ይገባል ብዬ አላስብም። እና እጅግ በጣም አሳዘነኝ ብቻ ማለት ነው እና ምንድነው በጣም የሚያሳዝንልኝ ነው ሁኔታው ታሪኮቹ እጅግ በጣም ማለት ነው እና እንግዲህ ያው አንድ እግሩ እስከ ማጣት ድረስ በክራንች ሁላ ነው የሚሄደው። ያ የሚሆነበት ምክንያት ብዙ ነገር አለ። እናቱን በሞታቷል፣ እንደገና እሱም ራሱ አካል ጉዳተኛ ሆኗል። በቃ ብዙ ነገሮች ብዙ ወጣ ውረዶችን ያሳለፈ ልጅ ነው እንግዲህ ማለት ነው። እንደ ሰው በሚሯራጥበት ጊዜ እንደ ሰው ትልቅ ደረጃ መድረስ በሚችልበት ጊዜ እንደዚህ ሆነዋል ማለት ነው እና እጅግ በጣም አሳዛኝ ታሪክ ነው ያለው። በአጠቃላይ አሁን ታሪኩን ለማብራራት እዚህ ጋር ጊዜ አይበቃም። ያው የራሱ ዩቱብ ቻናል ላይ ገብታችሁ እማታውቁት ካላችሁ አኑ ሻማን ነው ብላችሁ የራሱን ታሪክ ከዚህ በፊት ብዙ ጊዜ ተናግሮታል። ማወቅም ትችላላችሁ። የራሱ ዩቱብ ቻናል ላይ ገብታችሁ መከታተልም በዛውም ላይክ ሼር እያደረጋችሁለት ማገዝም ትችላላችሁ ማለት ነው። ቢያንስ በዩቱብ ቻናሉ መበረታታት ያለበት ልጅ ነው። በጣም ይገርማል። ማንም እንኳን ምንም በቃ ምንም እንትን ሌለው ጥጋበኛ እንኳንም አንድ ቪዲዮ እንኳን ሳይለቅ ስንትና ስንት ሰብስክራይብ እያስገባችሁ ለእንደዚህ አይነት ሰው ግን ጭራሽ ዩቱቡን እስከ ማዘጋት ጭራሽ ታግሎ ዩቱብ ላይ እየሰራ እንኳን በቃ ዩቱብ ላይ እንኳን እንዳያድግ እንዲ ምን ችግር አለው? ኢቨን ቪዲዮ እንኳን ራሱ ባይመቻችሁ ላይክ ብታርጉት ምን ችግር አለው? እኔ አሁን አንዳንድ የሚለቃቸው አንድ ቪዲዮዎች ብዙ ሰው ያያቸዋል። አንዳንድ ቪዲዮዎች ግን አንድ ላይክ የላቸውም። ምን ችግር አለ ባይመቻችሁ እንኳን ከገባችሁ አይቀር ላይክ ብታረኩ አይደለም ዩቲዩብ ለማዘጋት ድረስ እንዴት ይዘጋበታል ለምን እኔ የእውነት በጣም ነገር አይገባኝ በነገራችን ላይ ከአኑሻ ጋር በነገራችን ላይ እኔ እኔ በጣም ቅሬታ አለኝ በግሌ ማለት ነው በእሱ ልጅ ላይ ምክንያቱም በጣም በጣም የሆነ በቃ ጉሩብ ላይ በምንገናኝበት በተለያየ አጋጣሚ ብዙ ነገሮች ነበሩ። በቃ እኔ የምሰራቸውን ነገሮች በመናቅ በቃ የሆነ እንዴ እኔን ላይ ሰራልኝ የራሱ ያደረገበት አጋጣሚ አለ። የእኔን እንትን ዛጋ እያወራ ምናምን ብቻ ብዙ ነገሮች አሉ። ልጁ ያደረገኝ ነገር ማለት ነው በዩቲዩብ የተነሳ በሶሻል ሚዲያ ላይ በቃ በተለያየ ነገር፣ በእንደዚህ አይነት ነገር ልጁም በጣም ተቀይሜዋለሁ፣ በነገራችን ላይ ማለት ነው በጣም አስጠልቶኝ እንዲሁም በቃ ተናገር ምን አይነት ነው ምናምን ምን አይነት ልጅ ነው ምናምን ብዬ በጣም ብዙ እስከ መጥላት ድረስ ደርሻለሁ። በስራው በዛ በተገናኘንበት አጋጣሚ ለምን እሱ ጥፋተኛ ነው፣ እሱ ስተተኛ ነው እዛጋ ማለት ነው። እና ያንን ሁሉ አድርጎኛል ግን ሆኖም ሳለ ግን በሱ ላይ አሁን ላይ እየሆነ ያለው ነገር ትክክል አይደለም ባይ ነኝ። እንደኔ ማለት ነው እጅግ በጣም እንደ በተደጋጋሚ ስንትና ስንት ጅብ ተዘጋብኝ አለ በባለፈው ነበር ይህን ነገር ሀሳብ ሊሰጥበት የፈለኩት እና እንግዲህ፣ እናንተም አንሻን የምታቁት ያው መሆን የለበትም ብላችሁ እንደኔ የተሰማችሁ ውስ የተገረማችሁ በጣም የተገረምኩበት ጉዳይ ነው። እና ሀሳብ አስተያየታችሁ ለእኔም ኮሜንት ላይ ጻፉልኝ። ለእኔም ይሄንን ቪዲዮ ሼር ላይ ካርጉልኝ። እንዲሁም ደግሞ አኑሻም አታውቁ እወቁት ለማለት ይወዳለሁ ማለት ነው እና የራሱ የዩቱብ ቻናል ላይ አኑሻ ብላችሁ ብትገቡ ታገኙታላችሁ ማለት ነው። እዚህ ጋ ስክሪኑ ላይ የምታዩት ልጅ ነው። እንግዲህ ማለት ነው እና በልጅነቱ ይህ ሁሉ መከራን ሲያስተናግድ የነበረ ልጅ ነው ማለት። ሊበረታታ ነው የሚገባው። የእውነት ውይ ኧረ ፈጣሪ ስም ብቻ። በጣም እኔ በጣም ብዙ ጊዜ ላይቭ ላይ ምናምን ሲገባ በቃ ከፍትለት ነበር በሌላ ስልክ ምናምን ለራሱ ያልበቃ ጠበቃ አለው ለራሴ ሳልበቃ ማለት ነው። በጣም እንትን ለው ነበር። በቃ ምናልባት ያንን ሊረዳው ከቻለ በማለት ቪዲዮ ባትወዱትም አንድ ሰው ገብታችሁ ምን ችግር አለው? አንድ ሰው አንድ ቪዲዮ እንኳን ሳይለቅ አንድ ቪዲዮ እንኳን ሂደት ለማድረግ ለማቀናበር እኮ ብዙ ጣጣ አለው ወገን እንዴ አንድ ቪዲዮ እንኳን ሳይለቅ አንድ ሰው 50 ኬ በቃ 50 ሺ ኬ ከ ታስገቡታላችሁ 30 ሺ ታስገቡታላችሁ በቃ 40 ሺ ይቀጥላል 100 ሺ ቴ አንድ ሰው እንኳን አንድ ቪዲዮ እንኳን ሳይለቅ በአንድ ቪዲዮ በአንድ ቪዲዮ ራሱ ደግሞ እንደዛ ታስገቡታላችሁ። እኛ ግን የምናየውን መከራ አስቡ። ምን ችግር አለው? አንዳንዴ የኔም ቪዲዮ የሌላም ሰው ቪዲዮ በቃ ባይመቻችሁ እንኳን ላይክ አርጉ። በተለይ ስደት ላይ ሆነው እንደዚህ ዩቱብ ላይ እንደኔ ለሚታገሉ ሰዎች ላይክ አርጓችሁ። እውነቴ ነው። ምን ችግር አለው? በጣም የምታዘበው ነገር አለ። ሚዲያ ላይ በጣም የማየው ነገር አለ። በቃ ዝም ብሎ ተራ ወሬ እናትሽ እንዲትውን ስድቦችን ግን እየተከተላችሁ ታብታብ ስታረጉና ላይክ ስታረጉ ትውላላችሁ። እዚህ ጋር ግን አይ አንቺ የምትሰሪው ወይም አንተ የምትሰራው ነገር የሚመች ከሆነ ሰው ይከተልሃል፣ ሰው ያያል። መመቸት አይደለም። ብዙ ባለመመቻቸት ሁኔታ ውስጥ ሆኖ ነው ቪዲዮ የሚቀረጸው። አንድ አንድ ነገር በቃ ብዙ እንትን አለው። በትንሹ እንኳን ራሱ ብትሉ ማለት ነው። ስለዚህ መመቸት፣ ያለ መመቸት ጉዳይ ሳይሆን ተመቻችሁ፣ አልተመቻችሁም ገብታችሁ እስካያችሁ ድረስ ቢያንስ ቢያንስ እንዲሁ ባት ሰሙት እንኳን ራሱ ምን ችግር አለው? ለሁለት ደቂቃ ለሶስት ደቂቃ ከፍታችሁ ላይ ካርጋችሁ ብትወጡ እጃችሁ ያይሰበር አይቋጥር ስልኩ። የክፋት ጥግ የክፋት ጥግ ግን፣ እናንተ የምታበረታቱት ሌላ ነገር ነው። ከዛ የባሰ ነገር ነው። ሌላ ምን የተለየ ነገር ይዞ ነው የምትከታተሉት? እና ታብታብ ስታደረጉ ስትከታተሉት የምትውሉት ምን ምን የተለየ ነገር ይዞ ነው? ወይ እናት ሊሳደብ የሚሳደብ ሰው ሊሆን ይችላል። ወይ ተሳዳቢ ነው። ሌላ ምን አለ? ባይመቻችሁ እንኳን እንዲ ባይመቻችሁ እንኳን ምን ችግር አለው? ላይክ ብታረጉት ብታበረታቱት በቃ ያ ሰው ለዛ ሰው የሚጠቅም ከሆነ ሁለት ደቂቃ ሶስት ደቂቃ ከፍቼ የሚያወራው እንኳን ባይመቸኝ ትንሽ ቆይቼ ላይክ አድርጌ በወጣ ምን ችግር አለው? ክፋት ክፋት ክፋት ክፋት ብቻ ናችሁ ማለት ነውና፣ አንዳንዴ ስደት ያስወጣንም ይሄ ክፋታችን ነው ብዬ አስባለሁ። በተለይ ስደት ያላችሁ ልጆች አትተባበሩም የክፋት ጥግ ናችሁ። እኛ እኛ እኛ ለሰው ነው ምናምን ትላላችሁ። እውነትም እናንተ በቃ ለሰው ብቻ ነው፣ ለራሳችሁ ምንም የምትሆኑ አሁን ስደት ላይ የምትታገልጁ ብላይ ተአምራት አትበረታታም፣ አይታየላትም አንዱ ሻም ጋር በጣም ያጣላኝ ነገር ያ ነበር። በቃ ስደት ላይ ምናምን የሆነ የሚሰሩት ልጆች እኛን እንደ መናቅ ምናምን እሱ በቃ የ ከፍ ማድረግ ምናምን በጣም ብዙ ነገሮች ነበሩ። ብቻ በሰዓቱ እኔ ተቀየምኩበት ምክንያት ማለት ነው ገብታቸዋል። ግን ሆኖም ይሄንን ልጅ ሁሉ በወጣትነቱ እንደዚህ መከራ ያስተናገደ ልጅ እንዴ እኔ አይቆጥርብኝ ገንዘብ እርጁ አልተባልኩ ምን አልተባልኩ ምን አለ። በያዝኩት ስልኬ እንዴ ማባበረታታው እንኳን እስከ ማዘጋት እኔ ግራ ነው የገባኝ። ዩቱቡ ራሱ ነው የሚዘጋው ሰው ነው የሚያዘጋበት? እውነት እንዴት ነው ግራ ይገባል ማለት ነው። ሰው እንዴት የዚህ ልጅ ዩቱብ ለማዘጋት ይሄዳል? እንዴ እሱ ዩቱቡ የሚጠቅመው ከሆነ እንዲሁም ማበረታታት መቻል ነው እንጂ እንደ ሰው የሚሰራ አይደለም። አካሉ ጎሏል። ለመስራት የሚችል ልጅ አይደለም። ግን እዚህ ጋር በሰራው ቪዲዮ ባንወደው እንኳን ማበረታታት ነው እንጂ ሊኖርብን የሚገባው ማለት ነው። እና በጣም ግራ ይገባል ብቻ ማለት ነው። አንዳንዴ እኛ ኢትዮጵያውያን የምንሰራቸው ነገሮች ግርም ድንቅ ያደርጉኛል፣ ማለት ነው። እንግዲህ የዛሬው ይሄንን ይመስላል። በአኑሻ ላይ ያለኝ አስተያየት፣ አኑሻን የማታውቁት ገብታችሁ እወቁት፣ አበረታቱት ለማለት እወዳለሁ። በጣም ስለገረመኝ ነው። ይሄንን ይመስላል። እኔንም ሼር ላይክ አርጉ።